ሰላም ውድ የኑሮ በሸገር ተመልካቾቻችን፣ አሁን አሁን በሀገራችን የነዳጅ ዋጋ መጨመርን እንዲሁም ደግሞ የነዳጅ መኪኖች መግባት መከልከልን ተከትሎ ከተማችን ላይ ብዙ የኤሌክትሪክ መኪኖች እያየን ነው። ዛሬ ከዚሁ ጋር ተያይዞ አዲስ አበባ ላይ ያሉ የኤሌክትሪክ መኪኖች ዋጋ እንዲሁም ደግሞ ጥራት ምን ይመስላል የሚለውን ለማየት በአንድ የመኪና መሸጫ ተገኝቻለሁ። እኔ ነሀሚ ነኝ። ቻናላችን ኑሮ በሸገር ነው። አብራችን ቆዩ። ሰላም ሰላም፣ እንዴት ነሽ? ደህና ነሽ? አለን ሁሉ ሰላም፣ ሁሉ ሰላም ነው። አሚን እባላለሁ። በቅድሚያ እስቲ ራስህን እና የመኪና መሸጫ ሱቃችሁን ለኔና ለተመልካቾች ያስተዋውቃለሁ። መልካም እሺ፣ ስሜ እያሱ ጉዛ ይባላል። የሳራ ጀነራል ኢምፖርት ጀነራል ማኔጀር ነኝ። እንኳን ደህና መጣሽ። እንኳን በደህና ቆይ። እያሱ እስቲ የኤሌክትሪክ መኪኖችን እና እንዲሁም ደግሞ የሃይብሪድ መኪኖችን የምትይዟቸውን አሳየኝ። መልካም እሺ፣ ማየት እንችላለን። እሺ፣ ለመጀመሪያ ያህል ይሄኛውን የመጀመሪያው የኤሌክትሪክ መኪናችንን ላስጎብኝሽ። ይህ መኪና በህዋዊ ካምፓኒ የሚሰራው አቫተር ከምንለው ሲሪየስ ውስጥ ሌተስት ቨርጅን የሆነው አቫተር ትዌልቭ የምንለው መኪና ነው። ይህ መኪና በጉልበቱ በጣም ተወዳዳሪነት የሌለው ውበቱ ደግሞ ከየትኛውም መኪና ደግሞ በጣም ተወዳጅነትን አግኝቶ ገበያው ላይ በብዛት የምናገኘው መኪና ነው። አቫተሮች እንዳልኩሽ በብዙ አይነት ሲሪየሶች ነበራቸው። ይህኛው ሌተስቱ አቫተር 12 የምንለው መኪና ነው። ይሄ ላይክ 2025 ነው፣ ሪሰንት ማንፋክቸር የተደረገ በዚህ ዓመት የተመረተ ሪሰንት የሆነ መኪና ነው። ይህ መኪና እጃችን ላይ በአራት አይነት የከለር አማራጮች ይገኛሉ። የምታዩን ከለር ቆንጆ የምንለው ወደ ኦሬንጅነት ሚያዘነብላለን በስካይ ብሉ አይነት ከለር አለ፣ ዋይት አለ፣ ግሬ አለ። በዚህ የከለር አማራጮች ኖረውም መኪናው ዘሴም አይነት ፊቸር እና ኦፕሽን ያለው ነው። ይህ መኪና እንዳልኩሽ ትልቅ የሆነ የፈረስ ጉልበት ስላለው በጣም በስፖርት ካርነት ተመራጭነት ያደርገዋል። ከዛ በተጨማሪ ደግሞ በአንድ ፉል ቻርጅ የሚሄደው የኪሎሜትር ሬንጅ ነው። ያ ማለት ደግሞ በአንድ ፉል ቻርጅ 750 ኪሎ ሜትር ድረስ እንድንጓዝበት መቶ ፐርሰንት ቻርጅ ካደረግነው 750 ኪሎ ሜትር ድረስ እንጓዝበታለን። ከዛ በተጨማሪ ደግሞ ይህ መኪና ባሉት በተለያዩ አይነት ፊውቸሮች ከመሬት ያለውን ከፍታ በጎማዎቹ አጫውቶ የመቀየር ውስጥ ደግሞ ገብተን ብናየው የስፖኪ አቀማመጡ እንደምታዩ ካሜራ ብቻ ነው በውጭ በኩል የሚገኘው። በውስጥ በኩል ነው ስፖኪዎቹን የምንጠቀምበት። ያሉት የውስጥ የስክሪን ስፋቱ፣ ውበቱ፣ የመሪው አቀማመጥ ውስጥ ደግሞ ገብተች ደግሞ ሌላ ፊውቸሮችንም ያየሽክስፕሌ ላረግ ልስ እችላለሁ እንዴት አገኘሽው? በጣም ኮንፎርተብል ነው። እንደምታዩ ወንበሮቹ ሁሉም የራሳቸው የሆነ ማሳጅ አላቸው። ኤሌክትሪካል የሆነ ማኒፑሌሽን ነው የምንጠቀምላቸው። እንደ አስፈላጊነቱ ደግሞ ከታች ያለውንም እግር ማንሻውንም በመጠቀም እንደ አልጋም አይነት መጠቀም እንችላለን። ውስጥ ያሉት ቴክኖሎጂዎቹ ሁሉ በጣም ለየት ባለ ነው። በውስጥ በኩል ያለው የብር መክፈቻው፣ ስፖኪው መጠቀሚያው፣ መስኮት ማውረጃ ማውጫው፣ ብዙ ነገሮቹ ደግሞ ሴንስ የሚያደርጉ ናቸውና። ያ ቴክኖሎጂ ህዋዊን በአዲስ መልኩ በመኪና ገበያው ላይ በስፋት እንዲገባ የሚያስችል ቴክኖሎጂ ይዘው መጥተዋል። የመሪውን ማቀማመጥ ሌሎች ነው። ሞዶቹን ትንሽ ኤክስፔን አድርግልን። መሪዎቹ ላይ ያሉትን አክሰሰሪዎች አሉ። ስክሪኑ ላይ ነው አብዛኛው አክሰሰሪዎች የምንጠቀመው። ከዛ በተጨማሪ ደግሞ ዋይርለስ ቻርጀሮችም አሉት። ወንበሮቹ ሂተር ኩለር እና ማሳጅም አጠቃለው ነው ያሉት። ከተጨማሪ ደግሞ ኢንቴሪየር ዲዛይናቸው ይሄኛው በብላክ ይገኝ እንጂ ሌላም አይነት በዋይትም እንደገና ደግሞ በስካይ ብሎ አይነት ከለርም ኢንቴሪየር ዲዛይን የወንበሮቹ ከለር ይዘን አቅርበናል። በጣም አሪፍ እና እንግዲህ ዘመናዊ የሚባል መኪና ነው። ይህ መኪና ከ12 አካባቢ ይጠራል። ዋጋው 12 ሚሊዮን። ሌላ ምን ይቻላል? በደስታ አሁን ደግሞ በመቀጠል የምናየው ወለድ ዋይድ አክሰፕትድ የሆነው የቢዋይዲ ካምፓኒ ምርት የሆነው ቢዋይዲ ሶንግ ፕላስ የምንለው መኪና ነው። ይህ መኪና በቦዲ ሳይሉት በተመሳሳይ ሁኔታ በኪሎሜትር ሬንጅ እና በጉልበት ለውጥ ባላቸው መልኩ ሁለት አይነት አማራጮችን ይዞልን ቀርቧል። አንደኛው 520 ኪሎ ሜትር በአንድ ፉል ቻርጅ የሚሄደው ነው። ሁለተኛው ደግሞ 605 ኪሎ ሜትር የሚሄደው የመኪና አይነት ነው። ለምሳሌ ብንወስደው ይሄኛው 605 በአንድ ፉልቻርጅ ቻርጅ የሚሄደው እና ፉል ኦፕሽን የምንለው መኪና ነው። ይህ መኪና በአንድ ጉልበቱን ሲያመነጭ 160 ኪሎዋት ኃይል የማመንጨት አቅም አለው። ከዛ በተጨማሪ ደግሞ ቢዋይዲን በደንብ ገበያው ላይ እንዲሰራፋ ያስቻለው ምክንያት ደግሞ የሚጠቀሙት የባትሪ አይነት ነው። ያ ባትሪ አይነት ሊቲየም አይረን ፎስፌት እንለዋለን። ይህ ሊቲየም አይረን ፎስፌት ባትሪ ከሌሎቹ ሊቲየም አይረን ባትሪዎች የሚለይበት ምክንያት ዲሬቢሊቲ ዲሬቢሊቲ ስንል በጣም ለረጅም አመታት የመቆየት አቅም አለው። ሌላኛው ደግሞ ሴፍቲ ነው። ሴፍቲው የምንለው ምንድነው? ኮባልት ነው። ኮባልት ብዙ ጊዜ ባትሪዎች ላይ በሚኖሩበት ጊዜ ሴፍቲ ሹ ያ ያነሳል ይህ የባትሪ አይነት ኮባልት ፍሪ የሆነ የባትሪ አይነት ነው፣ ሊቲየም አይረን ፎስፌት የምንለው። ከዛ በተጨማሪ ኮስቱም ሎ ነው። ፕላስ ደግሞ በአንድ ፉል ቻርጅ አድርገ ነው ለረጅም ኪሎ ሜትር ድረስ በአጭር 605 ኪሎ ሜትር እንደዚ ያስችለዋል። ይህን ቴክኖሎጂዎች በመያዙ ቢዋይዲ በጣም ተወዳጅ እንዲሆን ያስቻለው ምክንያት ነው። ሞዴሉ ስንት ነበር ያልከኝ? 2025 ጃንዋሪ ላይ ፕሮዲስ የተደረገ መኪና ነው። ይህ መኪና እንደምታየው ከከለሩ ጀምሮ አትራክቲቭ ነው። ብዙ ከስተመሮቻችን በብዛት የሚጠቀሙት መኪና ነው። ያው መካከለኛ ሆኖ ኤስዩቪ የምንለው መኪና አማራጭ ነው። ላይክ እንደነ ቱክሰ ምናምን ድሮ እንደምንጠቀማቸው አይነት መኪኖች ያንን ቦዲ ሳይዝ የያዘ ሆኖ ግን ዘመናዊነቱን፣ ምቾቱን፣ ጉልበቱን እና ጥሩ አማራጮችን ይዞ የመጣ መኪና ነው። የቀረውን ደግሞ ውስጡን ገብተሻ ፕርሽት የምታደገው ይጋብስሻል ነው። እሺ፣ ደስ ይለኛል። እንዴት አገኘሽው? በጣም ይመቻል ነው። ቆንጆ አይደለ? አዎ፣ ብዙ ዘመናዊ ፊውቸሮችን ይዟል። ሃይ ኳሊቲ ነው የሚጠቀሙበት የወንበር አይነት፣ ያሉት የኤሌክትሪካል ሲስተሞች፣ ፕላስ ማኒፕሌት የምናደርግበት መሪው ላይ ያሉት አክሰሰሪዎቹ፣ ፓናሮሚኩ ሙሉ ለሙሉ ሼዱም ተከፋች ነው፣ ሰሩፉም ተከፋች ነው። የመሪው ያለው የምንጠቀምበት መንገድ እሱ ላይክ ይሞቃልም ይቀዘቅዛልም በየቴምፕሬቸሩ ሁኔታ የማርሻው አክሰሰሪዎቹ እዛ ጋር ማርሻ አካባቢ ያሉትን በጣም ዘመናዊነት ተች ናቸው። ላይቲንግ የምንጠቀምበት መንገድ በጣም ዘመናዊ ተች ሆኖ ቴክኖሎጂ ነው የሚጠቀመው። ዋይርለስ ቻርጀርም ይኖረዋል። ስፔሱ ደግሞ ጥሩ በሆነ መልኩ ማንም ሰው ውስጥ ቢገባ ስፔሱ ዘና ብሎ እንዲቀመጥ ያስችላል። ኤሌክትሪክ ዓለም ስለሆነ እንዳስፈላጊነት ወደፊት ወደኋላ በማንቀሳቀስ እንደ ሁኔታችን መጠቀም ያስችለናል ማለት ነው። በጣም አሪፍ ነው። ይኸኛው እንግዲህ ቆንጆ የቢዋይዲ ሞዴል ነው። ዋጋው ምን ያህል ነው? ይህ መኪና አምስት ሚሊዮን ዘጠኝ መቶ ሺህ የገበያ ይሳ ቦቶለታል። አምስት ሚሊዮን ዘጠኝ መቶ ሺህ አምስት ሚሊዮን ዘጠኝ መቶ ይዞ ቢመጡ መስተናገድ ይችላሉ። በጣም አሪፍ። ሌላ መኪና የምናየዋለን በሚገባ። እሺ፣ አሁን ደግሞ በመቀጠል የምናየው የሆንዳ ካምፓኒ ምርት የሆነው ሆንዳ ኤንፒ ዋን የምንለው መኪና አማራጭ ነው። ይህ መኪና በሁለት አይነት ከለር አማራጭ ይኖረናል። ነጭ በምንለው ወይ ደግሞ አይቮሪ ዋይት የምንለው ከለር እና ይህ የምንለው ላይት የሆነ ከለር የሆነ አማራጭ ነው። እነዚህ መኪኖች በአንድ ፉል ቻርጅ እስከ 550 ኪሎ ሜትር ድረስ የምንጠቀምባቸው ለከተማ ምቹ የሆኑ ዘመናዊ ከምንላቸው የመኪና አይነቶች ውስጥ አንደኛው ሆኖ እናገኘዋለን። ላለፉት ሁለት ሶስት ዓመታት ገበያው ላይ በብዛት መጥቶ ብዙ ደንበኞችም እየገዙት ያሉት መኪና ነው። ይህ መኪና እንዳልኩሽ በአንድ ፉል ቻርጅ 550 ኪሎ ሜትር ይሄዳል። ያለው ውበትና ዋጋው ሪዝናብልነት ደግሞ ከሌሎቹ ተመራጭ እንዲሆን ያደርገዋል። ምክንያቱም አብዛኞቹ አሁን የምንጠቀማቸው ኤስዩቪ መኪኖች አምስት ሚሊዮን እና ከዛ በላይ ያሉ ናቸው። ይሄ ግን ከአራት ሚሊዮን በታች ነው እና በዛ አይነት ከአራት ሚሊዮን በታች ሶስት ሚሊዮን ሰባት መቶ እና ሶስት ሚሊዮን ስምንት መቶ በከለሩ እና በኦፕሽኑ አይነት እናገኘዋለን። እንዳልኩሽ ይሄኛው ኤንፒ ዋን ይሁን እንጂ ኤንኤስ ዋን የምንለው አለ። ሁለቱ የመኪና አማራጮች ልዩነታቸው ምንድን ነው? የስፖርት ካርነት ኦፕሽንነት ነው። ኤንፒ ዋን መቶ ሺህ ያህል ጋፕ ኖሮት ከዛኛው በዚህኛው መልኩ ተመራጭ ሆኖ ይመጣል። የስንት ዓመተ ምሕረት ስሪት ነው? እነዚህ የ2024 ምርት በጣም ቅርብ ጊዜ ናቸው። እንዳልኩሽ መኪኖቹ በጣም ዘመናዊነት ስላላቸው እና ውበት ስላላቸው ብዙ ሰው በዛ ምክንያት እየመረጣቸው እየገዛቸው ይገኛል። ተመራጭ ናቸው። ሲታዩ እንግዲህ ውበትም አላቸው፣ ጥራት ያላቸው ይመስላል። ጥራት ያላቸው ናቸው። ያው ሆንዳ በከተማው ላይ በብዛት በሌሎች መኪኖችም እናውቀዋለን። አሁን በኤሌክትሪኩ መኪና ነው በዚህ መልኩ የመጣው። አሁን ሪሰንትሪ ደግሞ ሀያ ሀያ አምስቱ ላይ በጣም ዘመናዊ መኪና አምጥቷል። እሱም ደግሞ በቅርቡ በግቢያችን ስለሚገኝ እሱን ማፍሻ። የዚኛው ዋጋ ስንት ነው? ሦስት ሚሊዮን ስንት መቶ ሶሚስች ሌላ ስምናየ መኪናለን ኦፍኮርስ በሚገባል። በመቀጠል የምናየው በብዛት ገበያው ላይ የነበሩ እና አሁንም በተወዳጅነታቸው የቀጠሉት የቶዮታ ካምፓኒ ምርት የሆነው ቶዮታ ቢዜድ ፎሬክስ ነው የምናየው። የቶዮታ ቢዜድ ፎሬክስ በተለያዩ አይነት አማራጮች ነው እጃችን ላይ የሚገኙት። ከዛም አማራጮች ውስጥ የመጀመሪያው ክራይቴሪያ ምንድን ነው? የትዊል እና ፎርዊልነት ልዩነት ነው። ከዛ በተጨማሪ ደግሞ እዛው ዘ ሴም ከታጎድ ውስጥ ሆነው ትዊል ሆነው ደግሞ በኦፕሽን ሁለት ሶስት አይነት አማራጮች አሉ ይህኛው መኪና ለምሳሌ ፕሮ አልትራ በሚለው አይነት የመኪና አማራጭ ነው የሚገኘው ማይነር የሆኑ ላይክ አውቶ ፓርክ የምንላቸው ላይክ የስፒከሩ አይነት ጄቤሌ መሆን በመሆን ሁለቱ አይነት አማራጮች እጃችን ላይ ይገኛሉ ከዛ በተጨማሪ ፎር ዊል ስንለው እና ቱ ዊል ስንለው ልዩነታቸው ያለው የሞተር አቅም የፊት ጎማ ላይ ብቻ ነው ያለው ስንል ለምሳሌ ትዊል ነው የምንለው። አይ አራቱም ጎማ ላይ የሞተር ጉልበቱ ስፕሪድ አውት ያደርጋል ስንል ፎርዊል ነው የምንለው። ይህ ማለት አራቱም ጎማ ላይ ጉልበቱ አለው ማለት ነው። የተሻለ ለምሳሌ ይሄኛው አይነት መኪና የሚመረጥበት ምክንያት የመልካምድር ሁኔታው ለምሳሌ ጭቃማ የሆነ በጣም ዳገታማ የሆነ በጣም ከባባድ እቃዎችን ይዘን በምንጓዝበት ሁኔታ ውስጥ ፎርዊል የምንለውን የመኪና አማራጭ ለብዙ ጊዜ እንጠቀምበታለን። ግን ያ ሲባል ግን ትዊሉ ጉልበት የለውም የምንለው አይነት ሁኔታ ሳይሆን፣ ሪላቲቭሊ ከዛ በተሻለ ወይ ደግሞ በበለጠ መልኩ ስለሚገኝ ነው እንጂ ኤሌክትሪክ መኪኖች ኖርማሊ አውትፑት ጉልበታቸው ላይ የሚታሙ አይደሉም። በጣም ጠንካሮች ናቸው፣ ጠንካሮች ናቸው። ይሄኛው የትኛው ነው? አሁን ይሄኛው መኪና ለምሳሌ ፎር ዊል የምንለው የሞተር ጉልበት ያለው መኪና ነው። ከፎር ዊልነቱ ውጭ ደግሞ እንዳልኩ ሁለት አይነት አማራጭ አላቸው። ፕሮና አልትራ የሚባል አለ። ከዛም በተጨማሪ ይሄኛው አልትራው አይነት ነው። አልትራው ማለት ጄቤል ስፒከሩንም፣ አውቶፓርኩንም፣ ኢንቴሪር ዲዛይኑም ኳይት እና ብሉ በምንለው አይነት ከለር ማለት ስላለ በብዛት ተወዳጅነትን አግኝቶ ሉሰው እየጠቀመ ያለው የመኪና አማራጭ የ2025 ሞዴል ነው ከውጭው ከለር ጀምሮ ደግሞ ተወዳጅነት አለው። ይሄኛው ከለራቸው ምን ምን አይነት የከለር አማራጭ ከለር ለምሳሌ ሻምፓይን የሚባለው የከለር አማራጭ አለ፣ ነጭ የምንለው የከለር አማራጭ አለ። በሶስቱ ከለር ይሄ መኪና እኛ ጋር ማግኘት ይችላላችሁ ማለት ነው። በጣም አሪፍ ነው። ምን ለየት የሚያደርግ ፊቸር አለው? ለየት የሚያደርገው ፊቸር አብዛኞቹ ጋር ተመሳሳይ ነው። ለምሳሌ ሊቲየም አይረን ፎስፌት የባትሪ አይነት ነው የሚጠቀመው የጉልበት መጠኑም አብዛኞቹ ኤስዩቪ ከምንላቸው መኪናች ጋር ተመሳሳይነት አለው። ግን ኪሎ ሜትር ሬንጁ አሁን ለምሳሌ ቢዋይዲ ላይ ያየነው 600 ነው። ይሄኛው 615ቱ ቱዊሉ የሚሄድ አቅም አለው። ሰው የተወሰነ ያህልም ቢሆን ሎንግ ሬንጅ የሚሄድ ኦፖርቹኒቲን ይዞ ነው የመጣው። ሌሎቹ አብዛኛዎቹ መኪኖች ላይ እንደምናየው በጣም ውበት አለው። ዘመናዊ ነው። ወንበር ሲስተሙም፣ መሪውም፣ ስክሪን ሲስተሙም በአብዛኛዎቹ ስፒከርም የምንለው ቴክኖሎጂዎች ሁሉ አድቫንስድ እና ቴክኖሎጂ በተሞላበት ነው የሚያደርግ፣ በጣም አሪፍ ነው። መቶ ፐርሰንት ቻርጅ ተደርጎ ምን ያህል ኪሎ ሜትር? 615 ኪሎ ሜትር ድረስ መጠቀም እንችላለን ማለት ነው። ዋጋው ስንት ነው? ይህ መኪና እንዳልኩሽ በኦፕሽን በዓመተ ምሕረት እና በፎር ዊል አማራጭ ዋጋ ላይ ይመስላላቸው ከ5 ሚሊዮን 3መቶ እስከ 6 ሚሊዮን 8መቶ ድረስ በዚህ ሬንጅ ውስጥ ይህንን መኪና እንዳቅማቸው አወዳድረው ወይ ደግሞ አመዛዝነው መግዛት ይችላሉ ማለት ነው። ለምሳሌ እችኛ 6800 የሚሰጣት የፎር ዊል ቶፕ አማራጯ እና 25 ሞዴል የሆነችው መኪና ናት። እዚህ ጋ ያለችው ተመሳሳይ ናቸው። ግን የኛው መኪና ለየት የሚያደርገው ያው እንደዛኛው ቶዮታ አይደለም። የራሱ ቮልክስዋገን ከዚህ በፊት ሰጥቶት የማያውቀው 2025 ሞዴል ላይ ለገበያ ያቀረበው ቮልስዋገን አይዲዩኒ ኤክስ የምንለው መኪና ነው። ይህ ቮልስዋገን አይዲዩኒ ኤክስ የምንለው መኪና በትዊል እና በፎር ዊል እንደ ቶዮታው ሁሉ ተመሳሳይ አይነት አማራጭን ይዞ ነው የመጣው። ብዙ ጥያቄዎች የነበሩባቸው ነገሮች ላይ ለምሳሌ ድሮ የምንጠቀማቸው አይዲ ፎር አይዲ ሲክስ ላይ ያሉትን ጥያቄዎች ሁሉ አስተካክሎ እና አሻሽሎ ፕላስም ደግሞ በተሻለ መልኩ ለገበያ ኮምፒቲቲቭ በሆነ መልኩ እንዲገቡ ያደረገበት መንገድ ነው። ስለዚህ እስካሁን ከነበሩት ምርቶቹ ይሄኛው አድቫንቴጅ ነው፣ በጣም አድቫንቴጅ ያለው ነው። ፕላስ ደግሞ ውበቱ በጣም የተለየ ነው፣ ጉልበቱም የተሻለ ነው። ፕላስ ደግሞ የሚሄደውም የኪሎሜትር ሬንጅም ከዛኛውን በተሻለ ወደ 625 ኪሎ ሜትር ድረስ መጓዝ እንዲችል ተደርጎ ስለተሰራ፣ ከዛም በተጨማሪ በተሻለ መልኩ ለገቢያው ቀርቧል። ባሉ ዘመናዊነት ደግሞ ቱቢ ሆነ በጣም የሚወደድ ስራ ነው ይዘው የመጡት። በጣም አፕሪሼት የምናደርገው መኪና ነው። ይህ መኪና እንዳልኩሽ ፕሮ፣ አልትራ እና ማክስ ይባላል። ከ6 ሚሊዮን 300 ጀምሮ እስከ 7 ሚሊዮን 500 ሬንጅ ውስጥ ይህ መኪና ይገኛል። ለምሳሌ ብንወስደ ይሄኛው ፎር ዊል ማክስ የምንለው መኪና ነው። ስድስት ሚሊዮን ስምንት መቶ ሺህ አካባቢ የዚኛ ዋጋ ማለት ሰባ ሚሊዮን አምስት መቶ ሚሚሰባ ሚሊዮን አምስት መቶ የሚያወጣ ሌላ ምንዳዊ መኪና ይኖረናል። በሚገባ ተቀጣይ እስካሁን እንግዲህ ያየናቸው ኤሌክትሪክ መኪኖችን ነው። አሁን ደግሞ ይሄኛው ሃይብሪድ ነው የምታሳየን አይደለ? መልካም ይህ መኪና እንደምታየው ከኤስዩቪም ትንሽ መጠነኛ ከፍ ያለ የመኪና አማራጭ ነው። ይህ መኪና ኖርማሊ ሃይብሪድ ብቻ ሳይሆን ሃይብሪድ ፕለጊን የምንለውን ቴክኖሎጂ ይዞ ነው የመጣው። ያ መሆኑ ሁለት ሶስት የተለያዩ አማራጮች እና አድቫንቴጆችን ነው ይዞ የሚያመጣለን። አንደኛው ኖርማሊ ሃይብሪዶቹ የሄዱት የነበረውን ኪሎ ሜትር ሞር አድቫንስድ በማድረግ ሞር ኢኮኖሚካል በማድረግ የተሻለ ኪሎ ሜትር እንድንጠቀሙ ያስችለናል። ከዛ በተጨማሪ ደግሞ እንዳስፈላጊነቱ የቤንዚል አክሰስ በማይኖርበት ሁኔታ ወይ ደግሞ የቤንዚል ፍላጎታችን በማይኖር ሁኔታ ላይ ሙሉ ለሙሉ ኤሌክትሪክ ብቻ በማድረግ ያንን በመጠቀም እስከ 150 ኪሎ ሜትር ድረስ እንድንጠቀምበት የሚያስችል ቴክኖሎጂ በስ አንድ ፉል ካደረግነው በኋላ 150 ኪሎ ሜትር ድረስ ድራይቭ አድርገን መጠቀም እንችላለን። ከቦዱ ሳይዙ አንደኛነት እና ተወዳዳሪነት የሌለው ብዬ የሚወደው የመኪና አማራጭ ነው የቢዋይዲ ካምፓኒ ምርት የሆነው የፍሪጌ 07 መኪና ነው። ይህ መኪና በሁለት ከለር አማራጭ አለን። ይሄ እንደምታዩ ግሬ ከለር የምንለው ነው። ስሞኪ ግሬ ደግሞ የምንለው የራሳቸው የሆነ ለየት የሚል ከለር አማራጭ አላቸው። ሁለቱም መኪኖች እጃችን ላይ ይገኛሉ። ከዛ በተጨማሪ ደግሞ መኪናውን ውስጥ ገብተሽ እንድታዩ የመመክርበት ምክንያት በጣም ሰፋ ያለ ኢንቴሪር ዲዛይን ያለው የምታዩ ሁኔታ ደግሞ አብዛኛዎቹ ቦዲ ፓርቱ ኢንቴሪር የተሰራበት መንገድ በጣም ዩኒክ እና ዘመናዊ የሆነ ብዙ መኪኖች ላይ የማናየው አይነት ቴክኖሎጂ ነው። ፉል ፓናሮሚክ ወይ ደግሞ ተከፋች የሆነ ሰሩፍም ይኖረዋል። የማርሹም የመሪውም አብዛኛዎቹ ላይቲንግ ሲስተሞቹ እና ሳውንድ ሲስተሙ በጣም ሰፊ ነው። ከብዙ መኪኖች ደግሞ ለየት የሚያደርገው ሌላኛው አማራጭ ደግሞ የኋላው ስፔስ የተሳፋሪዎች እና የኋላው እቃ ማስቀመጫው ስፔሱ በጣም ሰፊ ነው። ወደሹ ላቶሽት ብታረጊው ከብዙ መኪኖች ላይ ለየት የሚያደርገው ለየት ያለ ነገር ነው። ያ ማለት ምንድን ነው ብዙ መኪኖች ከኋላቸው ስፔስ ላይ ትንሽ ጠበብ ተደርገው የተሰሩበት ሁኔታ ነው ያለው። ይሄ ግን እግሩ ጋር ያለው ስፔስ ተቀምጠሽም ያለው ስፔስ፣ በመሀልም ደግሞ ካፕልደሮችን ማስቀመጥ የምትችበት ቦታ አለ። እንደምታዩ ደግሞ የወንበር አይነቱም ኳሊቲውም ውበቱም እና የውስጥ ያለው ኢንተሪር ዲዛይንም ጥሩ እና ለየት ባለ መልኩ ነው የተሰራው። እቃ ማስቀመጫውም በዚሁ በምታየው ልክ ሰፊና ስፔሱ ጥሩ የሆነ የመኪና አይነት ስለሆነ ብዙ ሰዎች ከከተማም ለመውጣት ከተማም ሆነው ብዙ የተለያዩ አይነት አካባቢዎች በሚመርጡበት ጊዜ የሚመጡ ተመራጭ የሆነ መኪና ነው ማለት ነው በጥሩ ደረጃ ተወዶ እና ገበያው ላይ በስፋት አሁን እየተለመደ ያለ የመኪና አይነት ነው። ቢ ዋይ ዲ ፍሪጌ 07 25 ሞዴል እንለዋለን። ውበቱም ኳሊቲ ማሬት መኪና ነው። በሚገባ በጣም እኔም አፕሪሺየት የማደርገው የመኪና አይነት ስለሆነ እንግዲህ የመጀመሪያነት ካታጎሪ በዚህ ደረጃ ካሉ መኪኖች የምሰጠው የመኪና አይነት ነው። በጣም አሪፍ ዋጋው ውስጥ ስንት ነው? ዋጋው ይሄኛው ከ9 ሚሊዮን እስከ 9 ሚሊዮን 200 ሺ በከለር እና በአይነት ይለያል። ይሄኛው የስንት የ2025 ሞዴል በ9 ሚሊዮን የሚሸጠው የመኪና አማራጭ ነው። በጣም አሪፍ ሌላ የምናየው ነው ሃይብሪድ መኪና ይኖራል ይኖራል። አሁን ደግሞ በመቀጠል የምናየው ይህን ዘመናዊ እና በጣም ልግጀር የሆነ የመኪና አይነት ነው። ይህ መኪና ሊ አውቶ ካምፓኒ የሚሰራው ኤለናይን የምንለው መኪና ነው። እንደምታየው በጣም ግሬስፉል ነው። ከግሬስፉልነቱ በተጨማሪ ደግሞ ያሉት የወንበር አይነቶቹ ሰቨንሲሰር የምንለው አይነት ነው። ሁሉም ወንበሮቹ ቪ ቪ አይ ፒ ናቸው። በራሳቸው መደገፊያ፣ ማሳጅ፣ ተርኩለር ሁሉም አይነት እግር መዘርጋም እና ማንኛውም አይነት ቴብል መቀመጥ የሚችሉ አይነቶችን አስቀምጠን ላፕቶፖችን አይነት መንገድ እሱን እንጠቀምበታለን። በጣም ብዙ ዘመናዊ ቴክኖሎጂዎች አሉት። ከቴክኖሎጂዎች ውስጥ በመካከልም የራሱ የሆነ ፍሪጅ፣ ኦቨን፣ አውቶ ፓይለት ያለው መኪና ነው። አውቶ ፓይለቱ ልንሄድበት የምንፈልገውን ሎኬሽን ጎግል ማክ ላይ በመሙላት በራሱ ድራይቭ አድርጎ የምንፈልግበት ቦታ ላይ ይወስደናል። ያለው የመሬት ከፍታና ዝቅታ ደግሞ እንደምንፈልገው መልኩ አጀስ እያደረግን እንጠቀምበታለን መቀነስና መጨመርም ይችላል በሚገባ ከዛ በተጨማሪ ደግሞ የመኪና ፔትሮል ብቻም አይደለም እንደ ሌሎቹ ዘመናዊ ቢዋይዲዎቹ ሃይብሪድ ፕለጊን ቴክኖሎጂ አለው በአንድ ፉል ኤሌክትሪክ 300 ኪሎ ሜትር ድረስ መጠቀም እንችላለን ሃይብሪድ ፕላግ ኢን አዘ ሴም ታይም በምንጠቀምበት ጊዜ ደግሞ እስከ 1600 ኪሎ ሜትር ድረስ ኮምባይንድ አድርገ መጠቀም እንችላለን። ያ ማለት ለዚህ አይነት መኪና በዚህ ጉልበት ላለው መኪና በጣም ትልቅና በጣም ብዙ የምንለው የኪሎ ሜትር ሬንጅ ነው። በሳይዝም በቴክኖሎጂም በሚገባ ዙሪያው ላይ 13 ካሜራዎችን ያሉ ስለሆኑ ማንኛውም አይነት አክሲደንቶችን ዲቴክት አድርጎ ራሱን ኮንትሮል የማድረግ ቴክኖሎጂን በውስጡ አካትቶ ይዟል። እንደምታዩ ከውጭው ውበት ጀምሮ የከለሩ አማራጭ በጣም ደስ በሚል እና በሚያምር መልኩ ነው ያለው። ውስጡን ደግሞ ገብተሽ እንድትጎብኙ ጋብዣችኋለሁ። እንደምታየው ውስጡ ያለው አጠማመጥና ውበት በጣም ዘመናዊ ነው። እስካሁን ካየናችሁ እንግዲህ ተመልካቾቻችንም እንደሚያዩት የኛው አሪፍ እና የተሻለ ነው በሚገባ ሁሉም አይነት ቴክኖሎጂዎቹ በጣም ለየትና ዘመናዊ በሆነ መልኩ ነው የሰሯቸው ከዛም በተጨማሪ ደግሞ ከውበትም ውጭ በጣም ጥንካሬ ባለው ፒውር ሌዘር ነው እያንዳንዱ ወንበሮች እና ኢንቴሪር ዲዛይኖች የተሰሩት። ሄድ አፕ ዲስፕሌይ የምንለው ቴክኖሎጂ ደግሞ እዚኛው መኪና ላይ አካቶ ነው የሚገኘው። ያ ማለት ምንድን ነው? ልንጠቀመው የምንችለው ማንኛውም አይነት ጌጅ ላይ የምናየውን አይነት ቴክኖሎጂዎችን ፕሮጀክት አድርጎ ፊት ለፊት መስታወታችን ላይ እያሳየን እንድንጓዝ ስለሚያስችለን ይሄ አንዱ በተጨማሪ ቴክኖሎጂ ይዞ የመጣው ነው። ከዛ ውጭ ደግሞ መኪናው ከውበት በተጨማሪ ጉልበቱ በጣም የማይወዳደርለት መኪና ነው። በአንድ ኪሎ ሜትር እንዳልኩት 300 ኪሎ ሜትር ነው በኤቪዩ ብቻ የሚሄደው፣ በሃይብሪዱ 1600 ነው የሚሄደው። አዘሴም ታይም ደግሞ ሰብን ሲተር ስለሆነ ፋሚሊ ሆኖ ከከተማ ወጣ ማለት ለሚፈልጉ፣ ብዙ ትራቨል ማድረግ ለሚፈልጉ ሰባት ሰዎችን በእያንዳንዱ ወንበር ላይ ማስቀመጥ ስለሚችል እንደ ፋሚሊ ሰብሰብ ብሎ የተለያዩ ቦታዎች ለመሄድ ስለሚያስችለን ያለው የመኪናው አማራጭ በዛ መልኩ ነው። ኋላውም በደንብ ሰፊና ምቹ የሆኑ ወንበሮችን ነው አካቶ ያለው። እንደምታዩ ወጣ ያሉ ነው። እንደ አልጋም ዘርጠጥ አርገሽም ልጠቀም ብቻ ያለሽ ቴብል ማስቀመጫም አለው፣ እግር ማስቀመጫም አለው። እንዳስፈላጊነት ደግሞ ሙሉ ለሙሉ እንደ አልጋ አስተኝተ ነው ልንጠቀምበት እንችላለን። ወጣ ባለት በምንፈልግበት ጊዜ ማለት ነው። የኋላውም ዕቃ ማስቀመጫ ሰፊ የሆነ ቦታ አለው። መኪና ቆንጆ የሚባልና ለየት የሚል የመኪና አይነት ነው። ከዛ በተጨማሪ ደግሞ መኪናው በጣም ኮምፒቲቲቭ የሆነበት ምክንያት ጥንካሬው ነው። ጥንካሬው ቮልቮ ካምፓኒ ቴስት ያደረገው ተወዳዳሪነት በሌለው መልኩ አፕሩቭ ያደረገው በጣም ጠንካራ መኪናም ነው፣ ከውበት ውጭ ማለት ነው። በምን ያህል ዋጋ ልናገኘው እንችላለን? ይሄኛውን መኪና በ19 ሚሊዮን ከኛ መግዛት ይችላሉ። 19 ሚሊዮን የከለር አማራጮች ውስጥ አሉት። ለጊዜው እንዳጋጣሚ የቀረው ስቶክ ይሄኛው ብቻ ስለሆነ ይሄኛው የከለር አማራጭ አለ። ግን ይሄ ካሉት የመኪና ከለር አማራጮች የመጀመሪያው እና በስፋት ገበያው ላይ የተወደደላቸው ከለር ነው። በጣም አሪፍ ነው። ሌላ ስምናየው ሃይብሪድ መኪና አለ። ይቻላል አሁን ደግሞ የምናየው የሃይብሪድ የመኪና አይነት ከሆነው የቶዮታ ካምፓኒ ምርት የሆነው ቶዮታ ኮሮላ ክሮስ የምንለው መኪና ነው። ይህ መኪና እንደምታየው በአይቦሪ ዋይት ከለር በጣራው ደግሞ ጥቁር በሆነ የከለር አማራጭ የ2024 ሞዴል የሆነ ሃይብሪድ መኪና ነው። ይህ ሃይብሪድ መኪና በጥንካሬው ላለፉት ሁለትና ሶስት ዓመታት ገበያው ላይ በፊት ገብቶ ኦልሬዲ እስካሁን ድረስ ተወዳጅነትን ያገኘ መኪና ነው። ይህ ሃይብሪድ መኪና የሚጠቀመው ጀስት ፔትሮል ብቻ ነው። ይህም ፔትሮል በመጠቀም በፊት በፔትሮል ብቻ በሚሆን ጊዜ ይጠቀመው የነበረውን የፊውል ኮንሰፕሽን አስር የማይበልጥ የነበረ መኪና ሲሆን አሁን ባለው ቴክኖሎጂ ሃይብሪድ ሲስተምን አጠቃለው በመምጣቱ በአንድ ሊትር እስከ 24 ኪሎ ሜትር ድረስ እንድንጓዝ ያስችለናል። አንድ ነጥብ ሲሲ የፈረስ ጉልበት ያለው መኪና ነው። ይህ መኪና እንደምታዩ የቦዲ ግሬስ በጣም ጥሩ ከሚባልና ወጣ ብሎ ለመጓዝ ለሚያስችል ለሚፈልግ ሰው አንዱ አማራጭ ሚወሰድ በሚገባ ከዛም ውጭ ደግሞ ውበቱም ያው ጥሩ በሚባል እና ሌዘር በሆነ ወንበር አማራጭ የመጣ መኪና ነው። ውስጡንም ደግሞ ገብተሽ እንድታዩ አፍርሽ ታደረጋለሁ። እንደምታየው ከለር ኮምቢኔሽኑ ክሬም በጥቁር የምንለው የከለር አማራጭ ነው ይህ ክሬም በሆነ ሌዘር የተሰራ ኮሮላ ክሮስ ኢንቴሪየር ዲዛይኑ ያው ቶዮታ በምናውቀው መልኩ በጥንካሬው ስለሆነ በዋናነት ብዙ ከስተመሮች የሚወዱትና የሚመርጡት ምክንያት ያንን አሟልቶ ነው ያለው ለረጅም ጊዜ ዊዛዎት ምንም አይነት ሜካኒካል ዲፎልቶች እና እቃዎችን ሳያበላሽ ለረጅም ጊዜ የምንጠቀመው የመኪና አይነት ስለሆነ በዛ ምክንያት ይመልጧል በጣም አሪፍ የሚባል ኳሊቲ ኳሊቲው ለረጅም ጊዜ በመሆኑ ነው። በጣም ተወዳዳሪነትን አግኝቶ ገቢያው ላይ ተወዳጅነትን አትርፈው ስቲል እስካሁን ከበፊት ሰላሳ ሁለት አመታት በፊት ጀምሮ እስካሁን ድረስ ገቢያው ላይ እየቀረበ እየተገኘ ያለው ማለት ነው። በጣም አሪፍ ነውሪፍ እንደሌሎቹ ይሄ ማሪፍ መኪና ነው ማለት ይቻላል። ዋጋውስ በምን ያህል? ዋጋው ይህ መኪና እስከ 6 ሚሊዮን 500 ሺ ድረስ እየተሸጠ ይገኛል። የከለር አማራጭ በጥቁር ከለርም ይኖረናል፣ ሲልቨር ከለርም ይኖራል፣ ሻምፓኝ ከለርም ይኖረናል። ተመሳሳይ ዋጋ ያላቸው የ2024 ምርት ናቸው። ይህ መኪና እኛ ጋ ያገኛሉ ማለት ነው። አሁን ደግሞ የቀረውን ቢሮ ገብተን እንወያያለን። እሺ የምትይዟቸውን መኪኖች ከቻርጀሮቻቸው ጋር አንድ ላይ ነው የምትሸጧቸው? በሚገባ አብዛኛዎቹ መኪኖች የተለያዩ አይነት አክሰሰሪዎችን አንድ ላይ አጠቃልለው ነው እየመጡ ያሉት። ሰው ካምፓኒ የሚሰጣቸው ማንኛውም አይነት አክሰሰሪዎችን ከኛ ጋር ሙሉ በሙሉ ነው ልናቀርብላቸው የምንችለው። ያም ማለት በዋናነት አብዛኛው ኤሌክትሪክ መኪኖች ዋናው ኢንፑታቸው ኤሌክትሪክ ቻርጀር እንደመሆኑ መጠን በብዛት ደግሞ ቢዋይዲ ስለሆኑ ቢዋይዲ ቻርጀር ደግሞ ሁለት አይነት መልኩ ነው ለደንበኞቹ እያቀረበ ያለው። ያም ማለት ምን ማለት ነው? አንደኛው ፖርተብል ነው። ያ ማለት ክፍለ ሀገር ላይ ከቤታችን ውጭ በምንቀሳቀስበት ጊዜ ላይ ኤኒ ላይክ መከፋፈያም ላይ ሊሆን ይችላል ግድግዳ ላይ ተሰኪ በመሆን ይዘናቸውምንዘራቸውይዘናቸው ተንቀሳቅሰን ለምንፈልግበት ጊዜ ላይ ቻርጅ የምናደርግበት የቻርጀር አይነት ሲሆን ሁለተኛው ደግሞ ቤታችን ላይ ገጥመ ነው ተንቀሳቃሽ ያልሆነ ቤት ውስጥ ተቀምጦ በየ ኤብሪ ባለቀ ቁጥር የምንጠቀምበት የቻርጀር አይነት ነው። እነዚህን ሁሉና ተጨማሪ እንደ ኮምፕረሰር እንደ ጎማ መንፊያ አንጸባራቂ ምናምን እንላቸው መጎተቻ ምንላቸውን የመኪኖችን አክሰሰሪዎችን ከኛ ጋር በአንድ ላይ ከመኪኖቹ ጋር ማግኘት ይችላል። በጣም አሪፍ ነው። ሰዎች እንግዲህ የኤሌክትሪክ እና የሃይብሪድ መኪና ሲገዙ ትልቁ ጥያቄያቸው የባትሪ ላይፍ ነው እና እናንተ የምትይዟቸው መኪኖች ኳሊቲያቸው ምን ያህል ነው? እንዲሁም ደግሞ ምን አይነት ጥንቃቄዎች መውሰድ አለብን? መልካም የመጀመሪያው ጥያቄ የሚሆነው የምንገዛቸው የመኪና አይነቶች ምን አይነት የባትሪ አይነት ነው አሟልተው ወይደግሞ አካተው ወደ ገበያ ያሉት ምንላቸው ነው። ይህኛውን ስናነሳ ደግሞ አሁን ላይ በብዛት አብዛኞቹ ዘመናዊ የምንላቸው እና ገበያው ለተወዳዳሪ የሆኑ የመኪና አይነቶች የሚጠቀሙት የሊቲየም አይረን ፎስፌት የምንለው የባትሪ አይነት ነው። ይህ የባትሪ አይነት ደግሞ ለረጅም ዓመታት ለሚቀጥሉት ሰባት እስከ አስር ዓመታት እንደየሰው የመኪና አጠቃቀም ሁኔታ በዛ ሬንጅ ውስጥ እንድንጠቀመው ላይፍ ታይም ስፓኑን ያሰፋ የሊቲየም አይረን ፎስፌት አይነት ቴክኖሎጂ ስለያዘ ከበፊቶቹ ከሊቲየም አይኖቹ በዚህ መልኩ የተሻለ ስለሆነ በዚህ መልኩ ለረጅም ዓመታት ሚሰራባቸው ሚሰራባቸውና የሚቀለቀሉባቸው በሚገባ ኳሊቲውን የጠበቀ ነው። ኮስቱ የተሻለ ነው። ፕላስ ደግሞ ብሌድ የምንለው አይነት ነው ማለት ፍላት አይነት ስለሆነ ለሚመጣው አይነት ከስር ለሚመቱት አይነት ነገር ኬዞች ሁሉ የተሻለ ሆኖ የተሰራ ስለሆነ ከሱም ሀሳብ ነፃነን ማለት ነው። ከኮስት ከኢፊሸንሲ ከላይፍ እስፓን የተሻለ የባትሪ አይነት አማራጭ ነው። በጣም አሪፍ ነው። ከገዛም በኋላስ ምን አይነት ጥንቃቄ መውሰድ አለብን? ብዙ ጊዜ መቶ ፐርሰንት ቻርጅ አይደረግ የሚባል ነገር አለ። ነው ብዙ ጊዜ ሪኮሜንድ የማደርጋቸው ሁለት ፖይንቶች ነው በኤሌክትሪክ መኪና ቻርጀሮች ላይ። የመጀመሪያው ሪኳይርመንት ቻርጀሩን ኢንስቶል በምናደርግበት ጊዜ መውሰድ ያለብን ጥንቃቄ ነው። ያ ማለት እንዴት ነው? በመጀመሪያ ደረጃ የምንጠቀመው የሶኬት አይነት ከቆጣሪው ዳይሬክት ነው። ልብንስበው የሚገባው ያንን ካደረግን በኋላ ደግሞ ለሚመጣው ኃይል ፍላክሽን ኮንትሮል እንዲሆነ ግራውንድ ልናደረግ ይገባናል። በሶስተኛነት ደረጃ ደግሞ ከዛም አልፎ ተርፎ ለሚመጡ የኃይል ፍላክሽኖች ኮንትሮል ለማድረግ ብሬከር እንጠቀማለን። እነዚህ ስቴፖችን ከተከተልን በኋላ የምንጠቀምበት የቻርጀር ታይም ሊሚት ነው። ሌሊቱ ሙሉ መኪናውን ቻርጅ አድርጎ ማሳደር በተደጋጋሚ በምናደረግበት ጊዜ የባትሪውን ሄልዝ ይቁረዋል። ከዛም በተጨማሪ ደግሞ አሁን በተለምዶ ፋስት ቻርጀር የምንለው በየከተማው ውስጥ የምናገኘው በየሰላሳ ደቂቃ ውስጥ ፉል ያደርጓል የምንለው ይሄ ላይክ ለኢመርጀንሲ ዩዝ ወይ ደግሞ ለአጭር ጊዜ ወይ አልፎ አልፎ ልንጠቀመው የምንችለው ነገር እንጂ ኤቭሪ ታይም መጠቀም የሌለብን ስለሆነ እሱን ባህል መቀነስ ይኖርብናል። ከዛ በተጨማሪ ደግሞ ቤት ውስጥም ቻርጅ በምናደርግበት ጊዜ 28 የሚባል አሰራር አለ ከሃያ በታች ባይወርድ እና ከሰማንያ በላይ ባይወጣ፣ በዛ ሬንጅ ውስጥ አድርገን ቻርጅ ብናደርገው የመጀመሪያው ሪኮሜንዴሽን ነው ማለት ነው። በጣም አሪፍ ነው። ከእናንተ ለሚገዙ ደንበኞች የኢንስታሌሽን አገልግሎት አንድ ላይ ትሰጣላቸው? በሚገባ ኢንስታሌሽን ሁሉ ነገር እኛም ሟልተን እናስተናግዳቸዋለን። ጋራንቲ ጋራንቲ? ማንኛውም አይነት ማኑፋክቸሪንግ ዲፎልቶች መኪናው በሚገጥምበት ጊዜ እኛ ዲል የምናደርገው ቀጥታ ከካምፓኒዎች ስለሆነ ማንኛውም አይነት ጥያቄዎችን ካምፓኒው ሪኩዌስት አድርገን ያንን አይነት ጥያቄዎችን እንፈታለን። በጣም አሪፍ ነው። መግዛት ለሚፈልጉ ተመልካቾቻችን እንዴት ነው የሚያገኟቸው? እኛን በዋናው መሸጫ ቦታችን ቦሌ ሀያት በሚገኘው አድራሻችን በአካል መጥተው ቢገበያዩ የመጀመሪያው ሪኮሜንዴሽናችን ነው። ጉግል ማፕ ላይ አድራሻችን ቢጠፋቸው ደግሞ ሳራ ካር ኢምፖርት ብለው ማግኘት ይችላሉ። ከታች በሚገኘው ስልክ ቁጥር ደግሞ በመደወል ደግሞ ማንኛውም አይነት ጥያቄዎችን ቢያቀርቡልን እናስተናግዳቸዋለን ማለት ነው። እኛ ጋር ቢመጡ ደንበኞች የሚያገኟቸው በርከት ያሉ አይነቶችን ነው የሚያገኙት። ያ ማለት እንዴት ነው? ከተለያዩ አይነት የነዳጅ የሚጠቀሙ መኪኖች አሉ፣ ናፍታ የሚጠቀሙ አሉ፣ ሃይብሪድ የሚጠቀሙ አሉ፣ ሃይብሪድ ፕለጊን አሉ፣ ኤሌክትሪክ አሉ። እዚሁ ካታጎሪ ውስጥ እንደገና ደግሞ ብዙ አይነት ሁሉም ሰው እንደ አቅሙ ሊያገኘ የሚችሉ ብዙ አይነት ከሰላሳ ያላነሱ የመኪና አይነቶችን እጃችን ላይ ስለሚገኙ ደንበኞች መጥተው የዚህ አማራጭ ተጠቃሚ እንዲሆኑ በዚህ አጋጣሚ ጥሪ ያቀርባለሁ። ስለዚህ ደንበኞች መጥተው በየፍላጎታቸው የተለያየ መኪኖችን ትይዛላቸው እንደ ፍላጎታቸው እንዳቅማቸው እናስተናግዳቸዋለን። በጣም አሪፍ ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ያሱ እጅግ አድርጌ አመሰግናለሁ። መልካም ጊዜ ተመልካቾቼ። በሳራ የመኪና መሸጫ እንዲሁም ደግሞ ከያሱ ጋር የነበረን ቆይታ ይህንን ይመስል ነበረ። ስለ ኤሌክትሪክ መኪኖች እንዲሁም ደግሞ ስለሚይዟቸው የሃይብሪድ መኪኖች ጥራትና ዋጋ በቂ መረጃ ናድርሽ የላቸዋለሁ ብዬ አስባለሁ።